ሰላም አሌይኩም ወራህመቱላ በረካቱ ውድ ዜነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ ሁሉ ይህንን የትራስ ልብስና የፍራሽ ልብስ የምፈልጊ እህቴ ካለሽ፣ በውስጥ መስመር ቀድሞ የመጣ ይወስዳል። ዘጠኝ ትራስ ልብስና ሶስት የፍራሽ ልብስ፣ ሶስት ቤቢ ትራስ፣ ሶስት ተኪያ ነው። አያችሁታ? ይሄ ተኪያ ነው። ሶስቱ ተኪያ አያችሁታ? እንሻአላ አጠቃላይ ዋጋው ደግሞ ሶስት ተኪያ በአንድ ሺ ሁለት መቶ ሀምሳ ብር ሂሳብ ሶስት የፍራሽ ልብስ ደግሞ በ1512 ብር ሂሳብ ዘጠኝ ትራስ ደግሞ በ450 ብር ሂሳብ ተሰርቶ አጠቃላይ ድምሮ 13176 ብር የሆነ ወይም በዚህ ሂሳብ የተሰራ ነው። በጣም ተወዱታላቸው። አሁን ጨርቅም እየጨመረ ነው የሚሄደው። በቀጣይ ይህን ዋጋ እናገኘውን በእርግጥ፣ እና በጣም የሚያምር ጨርቅ ነው ችግር ነው የሚሆነው እና በጥቅሉ ዘጠኝ የትራስ ልብስና ሶስት ቤቢ ትራስ ዘጠኝ ትራስ ልብስና ሶስት የፍራሽ ልብስ፣ ሶስት ቤቢ ትራስ፣ ሶስት ተኪያ ነው። በዚህ ጨርቅ የምፈልግ ይሄቴ ካለሽ ቀድመሽ በውስጥ መስመር ለመጣሽ ይሄንን ቅድሚያ እሰጣለሁኝ። ከለሩ ለተመቸሽ ለወደርሽው፣ ለቤተሰብ ስጦታም ሆነ ለራስሽም ይሄን የመሰለ በመጀመሪያ ከዛሬው ቪዲዮ በፊት ይሄን ልንገራችሁ ብዬ ነው። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ሼር አድርጉ። ሰላም አለይኩም ሰላሙ አሌይኩም ወራህመቱላህ በረካቱ። ዛሬ የማሳያችሁ ሀርቡ የሚሄድ 55ሺ858 ብር የፈጀ አስቤዛና የቤት መፈረሻ ፍራሾችና የፍራሽ ልብስ እንዲሁም ደግሞ እዚጋ እንደምታዩት የጅማ ረከቦት አልባሳትም ጭምር አለ ማለት ነው። እስከ መጨረሻው ተከታተሉኝ። እዚጋ እንደምታዩት ገብስ አለ፣ የተፈተገ ድፍን ገብስ ማለት ነው፣ በመቶ 60 ብር ሂሳብ። እጣን አንድ ኪሎ አለ 550 ብር 270 ብር በ45 ብር ሂሳብ ላይፍ ዊ ሳሙና እና ላርጎ እዚ ጋ እንደምታዩት 550 ብር አምስት ኪሎ በ120 ብር ሂሳብ አተርክክ ና ኦመር ዘይት 600 ብር አምስት ኪሎ ማነው 10 ኪሎ እዚ ጋ እንደምታዩት ሩዝ አለ እዚ ዋጋ በ120 ብር ሂሳብ 950 ብር ደግሞ 10 ኪሎ ነጭ ዱቄት ና አራት ሀባት ቴምር ግማሽ ካርቶን ማለት ነው 2000 አራት መቶ ብር የነበረው፣ ለሁለት ሲካፈል ሺ ሁለት መቶ ብር ማለት ነው። ሱ ከአራምስት ኪሎ ሰባት መቶ ሀምሳ ብር በመቶ ሀምሳ ብር ሂሳብ ቡና እዚጋ ጋር እንደምታዩት መሻአላ ተባረክ ረህማን የሆነ ቡና ነው በዘጠኝ መቶ ሀምሳ ብር ሂሳብ። እንግዲህ አስቤዛዋ ይሄን የመሰለ ሲሆን፣ እዚ ጋር የጅማ ረከቦት አለ። የጅማ ረከቦት ዋጋው ደግሞ ሺ ስምንት መቶ ብር ነው። አገረኛ ሲኒ አምስት መቶ ብር ማለት ነው ሱፍራ የመጅልሱ ስላላት ይሄ ለሳምፕል ነው ያደረግኩት ማለት ነው ከዛ በመቀጠል ምን አለ መሰላችሁ ለማዘር የሚሆን ሽፍን ጫማ ብላኛለች እነዚህ ጫማዎች በነገራችን ሶላቸው እንደዚህ የሚያምር ቆንጆ የሆኑ እቃዎች ናቸው ምቾት አላችሁ አንደኛ ማሰሪያ ስላላቸው ማለት ነው እናቶች ይፈልጓቸዋል በመቀጠል ጥምጣም ነው እዚ ጋ አራት መቶ ሀምሳ ብር ይሄ ጥምጣም አለ ከዛ እዚ ጋ ደግሞ ለልጇ የሚሆን ልብስ አዛኛለች አንዱን በሹራብ አንዱን ደግሞ በቲሸርትና ሸሚዝ ነው ያደረኩት። ይሄ እንደምታዩት ሸሚዝ ነው። የዚህ ዋጋ አራት መቶ ሀምሳ ብር ነው። እዚህ ጋ ደግሞ ሶስት መቶ ብር ቲሸርት አለው። ጅንስ ሱሪ ይሄንን አደረኩልን ማለት ነው። አያችሁታ፣ አያምርም? ሁለት ቅያሬ ነው ብያቸዋለሁኝ። አንደኛው በሹራብ ነው። ይሄ ጅንስ ሱሪ ፋሽን የሆኑ እቃዎች ናቸው እነዚህ። ስምንት ስምንት መቶ ብር ናቸው። ይሄ ስድስት መቶ ሀምሳ ብር ነው ማለት ነው። እና እንዳልኳችሁ ለማዘር የሚሆን ደግሞ ሌላ ምን አለ መሰላችሁ? ሺቲ አለ። ሺቲ በጣም የሚያምር መሻላ የሆነ ሺቲ አለ። ቆንጆ የሺቲ ከነ ማሰፊያው ዘጠኝ መቶ ሰላሳ ብር ነው ሻርፑ ጋር ማለት ነው። እዚ ጋር ሻርፕ አለ። ከዛም ሁለት ሀባ ምን አለ ውስጥ ቀሚስ አለ። አንድ ሙሉ ሙሉ ማለት ነው። ሙሉ ማለት እጅጌ ጎራዳ ሆኖ ግን ሙሉ ውስጥ ቀሚስ አለ። ይሄ ሁለት ከ50 ነው። እዚህ ጋር ደግሞ ጉርዷ ናት። በጣም ቆንጆ የሆነች ጉርድ ውስጥ ቀሚስ ናት። ይሄ ደግሞ ለሽቱ ያላባሽ እንዲሆን ስለፈለኩን ይሄን ያደረኩት። እዚህ ዋጋ ደግሞ 350 ብር ነው ማለት ነው። እዚጋ ሽፎን አለ። በጣም የሚያምር ማሻላ ተባረክ ረህማን የሆነ ሽፎን አለ። ሁላችሁም ማሻላ ተወዱታላችሁ። ከወደዳችሁት ላይክ እና ሰብስክራይብ ሼር ማረግ እንዳይረሳ። ያው ሽፎን በነገራችን ላይ እንደነገርኳቸው እኔ አንድ ሺ ብር ምናምን ሽፎን አይመቸኝም ከተገዛ ሽፎን ይሄ ሽፎን ነው የሚመች። ሻርፍም ይሄን ስገዛ ነው ደስተኛ የመሆነው። የዚህ ዋጋ ሺ ሶስት መቶ ብር ነው ሺ ሶስት መቶ ብር ነው። ፈርጣ አለው በጣም ቆንጆ ለኢድ ፏፈሽ ማለቻ ይሆናል። እንዳላፍቃድ ይሄ ሺ ሶስት መቶ ብር ነው። ተመሳሳይ ነው ያደረግኩት። ይሄ ደግሞ ሽፎኑ ነው ረጅም ነው። መሻላ በጣም ያምራል። ይሄ ዚጋ እንደምታወት፣ ይሄ ሙሉውን ከታች ገበር አለው ማለት ነው። አንዳንዱ በዚህ ብቻ ይሰሩታል። ያ አያምርም እና የዚህ ዋጋ ሁለት ሺ ስምንት መቶ ብር ሲሆን እዚህ ጋ ደግሞ ለአባት የሚሆን የጨርቅ ሱሪና ሸሚዝ አራት መቶ ብር የጨርቅ ሱሪና አምስት መቶ ብር ደግሞ ምን አለ መሰላችሁ ሸሚዝ አለ ማለት ነው። እዚህ ጋ ደግሞ ሻርፕ አለ፣ ነጭ ሻርፕ አርጊላት አንዱን ብላኛለች። ሁለት ካዘዘች በኋላ አንድ ባለ ስምንት መቶ ብሩን በነጩ አርጊላት ስትለኝ ይሄን እና ያደረግኩት የዚህ ዋጋ ደግሞ ስምት መቶ ብር ነው ማለት ነው። እዚ ጋ ደግሞ ይሄንን ታቁታላችሁ መቼም መሻል ላይ ሆነ በቃ ከብርድ ልብስ የማይተናነስ ሜትር ከ5ምሳ ሺ ስድስት መቶ ብር ሙልጭ ገዝ ችላታለሁ ማለት ነው። ይህን ካላሳየዋችሁ ብጥቃጥ ነው። አምስት አምስት አንድ አንድ መቶ ብር ነው። ከወደዳችሁት ላይክና በማድረግ አበረታቱ። ለዛሬ ያስኩላችሁ ይህን ይመስላል። ቀጣይ እስከምንገናኝ ሰላም አሌይኩም። ትእዛዝ ነው። መጋረጃ ይሄን የመሰለ አንድ 300 ብር ነው የመጋረጃ የተገዛው። 1200 ብር የነበረው ማለት ነው። 1300 ብር ነው የተገዛው። እዚህ ጋር እንግዲህ የትራስ ልብስና የፍራሽ ልብስ ከነ ትራሱ ከነ ፍራሹ ነው ያላት አራት ፍራሽና አራት የፍራሽ ልብስ 12 ትራስና 12 ትራስ ልብስ ነው ያላት ማለት ነው። እና እዚህ ጋር እንደምታው ሶስቱ ለብሷል። ይሄ አራተኛው ነው ማለት ነው። እዛ ጋር አራት አለ ስምንት ሀባ። የትራስ ልብስ ደግሞ እዚህ ያለ የዚህ ዋጋ ያንዱ የትራስ ልብስ ዋጋ 1000 የአንድ የፍራሽ ዋጋ 1512 ብር እና የትራሱ ልብስ ደግሞ ዋጋው ልብሱ ብቻ ማለት ነው፣ 450 ብር ሂሳብ የተሰራ ነው ማለት ነው። እና መሻለ በጣም የሚያምር የራሱ ስፍራ አለው፣ ላኪን አልመጣም አጋጣሚ ተረስቶ ማለት ነው። እንሻላ ነገ ይገብቶ ይላክላታል ማለት ነው። ትንሽ ከመሸ ነበር እና ይላከልኝ። ሱፍራውን አብሮ አላከልኝም አልጨረሰው ይሁን ብቻ አላሁ አለም። እና እንግዲህ እንደዚህ ያማረ መሻላ ተባረክ ረህማን የሆነ የትራስና የፍራሽ ልብስ አላት ማለት ነው። ፍራሽና ትራሱንም ነው የተገዛላት። ፍራሹ 2200 ብር ነው። 70 በ12 ያው የታወቀ ዋጋው ነው ማለት ነው። የትራሱ ደግሞ 280 ብር ሂሳብ ነው ማለት ነው። እጅግ በጣም የሚያምረው ለእናንተ ለሳምፕል ነው እንጂ የተሰራላት ያኛው የሱፍራ የራሱ በዚህ ጨርቅ የተሰራ ነው ማለት ነው። ማሻላ ያው በጣም ተወዱታላችሁ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ፣ ሼር ማድረግ እንዳይረሳ። መጋረጃውም ሁሉም ማች ያደረገ ነው ማለት ነው። እንግዲህ ለእናቶች መፈረሻ እጅግ በጣም የሚያምር ውበቱን የጠበቀ እንደዚህ እንደምታዩት ማሻላ ተባረክ ተህማል። እንግዲህ እዚህ የፍራሽ ልብስ ዋጋ ሲጀምር መጀመሪያ ላይ 350 አካባቢ በቃ ትልቅ ዋጋ የሚባለው 350 340 330 ነበረ እንግዲህ 450 ሆኗል ይቀጥላል ዋጋው ማለት ነው ምክንያቱም ሀገራችን ላይ ወደሚቀንስ ነገር የለም እየጨመረ እንጂ የሚሄደው ብቻ እንደዚህ የሚያምር ማሻአላህ ተባረክ ረህማን የሆነ የመፈረሻ ልብሱ ከነፈራሹ ከነትራሱ አላት ማለት ነው እንግዲህ በትልቁ እንደዚህ ቤቷ ላይ ተደርጎ ሲፈረሽ እንዴት አባቱን እንደሚያምር መገመት ያቅታችኋል ብዬ አላስብም ዩት በጣም የሚያምር ማሻ አላህ ተባረክ ረህማን ከምነግራችሁ በላይ ጽዳቱን የጠበቀ የመፈረሻ ልብስና የፍራሽና የትራስ ልብስ ነው። ከወደዳችሁት ላይ ካርጉ ሰብስክራይብ፣ ሼር ማድረግ እንዳይረሳ። እዚ ጋ ደግሞ 12 ትራስ አላት። 12 ራስ ሲባዛ በ280 ብር ሂሳብ ና አራት ፍራሾች አላት። አራት ሲባዛ በ2200 ብር ሂሳብ 8800 ብር ይመጣል ማለት ነው እና በጣም እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክና ሰብስክራይብ ሼር እያደረጋችሁ አበረታቱ። ሌሎች ማዘዝ ለምትፈልጉ የኔ ስልክ ቁጥር 0967177194 ነው ማለት ነው። እና ማሻ አላ በሉ በጣም የሚያመር ማለት ትራስ ልብሱ ከነ ፍራሹ ከነ ትራሱ የሆነላት ማለት ነው። የነዚህ ዋጋ ፍሬሽ ናቸው። ዋጋቸው ደግሞ 280 ብር ሂሳብ ነው ያንዱ ማለት ነው። 12 ሀባ ነው። አስራ ሁለት ሲባዛ ሁለት ሰማንያ ብላችሁ መስራት ትችላላችሁ።